የሎዶቅያ ቤተክርስቲያን ድካም ምንድን ነበር? ለሎዶቅያ መሪ የተነገረው ሎዶቅያ ላይ ያለው ችግር ምንድን ነበር? እንዲህ ይለናት፣ በራድ ወይም ትኩስ እንዳይደለ ሥራህን አውቃ በራድ ወይም ትኩስ ብትሆንስ መልካም ሆነ ነበር። እንዲሁ ለብ ስላል በራድም ወይም ትኩስ ስላልሆን ከአፌ ልተፋህ። የመጽሐፍ ቅዱስ የቢብሊካል አርኪኦሎጂ ተመራማሪዎች እንደተናገሩት ወይም እንደጻፉት ከሆነ የሎዶቅያ ከተማ የራሷ የሆነ ውሃ የላት። ውሃ የሚመጣላት ከውጭ ነው። የሙቅ ውሃ ያለበት ስፍራ አለ፣ ቀዝቃዛ ውሃ አለ። ነገር ግን ሎዶቅያ ሞቃታማ የሆነ አካባቢ ላይ ስላለች ሙቁም ሲመጣ ሎዶቅያ ሲደርስ ለብ ብሎ የሚደርስ ቀዝቃዛውን ይመጣና ለብ ብሎ ነው እዚያ ሚደርስ እና የግዴታ ማቀዝቀዝ አለባቸው ወይም ማሞቅ አለባቸው። አለበለዚያ ለብ ያለ ነገር ለምንም አይደለም። ለብ ያለ ነገር ያጥለሸንሽ። ለብ ያለ ነገር ውስጥ ያለውን ነገር ይዞ ይወጣል እንጂ ሆድ ውስጥ አይረጋም። እንደውም አንዳንድ ጊዜ ወይ በደንብ አድርጋችሁ አሙቁት፣ አፍሉት፣ ወይም ደግሞ ቀዝቃዛውን ይሁን፣ እንደው ለብ ያለ ከሆነ ለጤናም ጥሩ አይደለም ይባል እና በዚህ ቦታ ላይም ጌታችን መድኃኒታችን ኢየሱስ ክርስቶስ የሚለው ነው ወይ ትኩስ አይደለም ወይም ደግሞ በራድ አይደለም ለብ ስላልክ ከአፌ ልተፋ። ለምንድን ነው ጌታ በራድ እንዲሆን የፈለገው? ምክንያቱም ሙቀቱ ትላንትና ማንሰተነዋል ዛሬም በሚገባ እናነሳዋለን። ሙቀቱ የመንፈስ ቅዱስን ኃይል በመንፈስ ቅዱስ እሳት የመንደድን የመተኮስን ነገር የሚያሳይ ያንን መንፈሳዊ ቅንዓት፣ መንፈሳዊ ዚል የሚያሳይ የሚያመለክት ነው። ታዲያ ለምንድን ነው ጌታ በራድ በሆን አንዳንድ ጊዜ የሚገርማችሁ ነገር ከእውነተኛ ንስሐ የሚያገደን ይህ የለብታ ሕይወት ከእውነተኛ መንፈሳዊ ልምምድ ከእውነተኛ የእግዚአብሔርን በረከት በሕይወታችን በኑሯችን እንዳንቀበል የሚያደርገን ያ ያ የለብታ ሕይወት ነው ለምን ምክንያቱም በዚያ በለብታ ሕይወት ውስጥ መንፈሳዊውን ነገር ያገኘን ይመስለናል ጥሩ ክርስቲያኖች የሆንን ይመስለናል። በጎ ነገር በሕይወታችን የሚከናወን ይመስለናል። ራሳችንን እንድናታልለው የሚያደርገን ይሄ የለብታ ሕይወት ነው የለብታ ሕይወት ነው። በራድ ከሆነ ግን ያን ሙቀት እንናፍቀዋለን። በዓለም ያሉ ሰዎች ለመጀመሪያ ጊዜ የእግዚአብሔርን ቃል ሲሰሙ ልባቸው ሲነካ እንዴት እንዴት በእንባ እንደሚቀበሉት እናውቃለን። ብዙ አጋጥመውኛል። ለመጀመሪያ ጊዜ እንደው ቤተ ክርስቲያንን በህፃንነታቸው ከረገጡ በኋላ አይተዋት የማያውቁ ሰዎች ለመጀመሪያ ጊዜ ወደ ቤተ ክርስቲያን ሲመጡ በሰሙት ቃል ንስሐ ገብተው ወደ ቅዱስ ስጋ ወደ ክቡር ደሙ የቀረቡ ብዙዎች ናቸው። ለምን? ምክንያቱም በራድ በሆነ ህይወት ውስጥ ስላሉ በዓለም ውስጥ ያለውን ብቸኝነት፣ ከእግዚአብሔር መለየት ያንን የደረቀ ያንን ባዶ የሆነ ያንን የበራድነት ህይወት ስለሚያውቁት ሙቀት የሆነውን የመንፈስ ቅዱስን ነገር ፍቅር የሆነውን የጌታችን የመድኃኒታችን የኢየሱስ ክርስቶስን ነገር ሲያገኙ ወዲያው አንቀው ይይዛሉ። ነገር ግን ክርስትናን በለብታ ስንለማመደው ግን ልዩነቱ አይታየንም። ንሳ ብንገባ ባንገባ ቃሉን ብናነብ ባናነብ ብንጸልይ ባንጸልይ አይታየንም ልዩነቱ። ለዚህ ነው አደገኛ የሚሆነው።